አዎ ትጠጥ ታጨሳለች፣ ጥቅም አለ ገራለች፣ ባገኝ ጫት ቅማለሁ ትላለች ሃቢባ እንዲሁም ደግሞ ሲጋራ አዎ አጨስ ነበረ አሁን እጠጣለሁ ትላለች፣ ብዙዎቻችን እናቃለን ሰረሷ። ነገር ግን በስምንት ዓመት ልጅ ምንም የማያቅ ለዛውም፣ ሀቢሉት ለን ለማ ይገባዋል ማለት በጣም በጣም ስህተት ነው። ቻችን አስተዳደጋችን ምን አይነት እንደሆነ ምን አይነት ቤተሰብ እንዳሳደገን ነው የሚያሳየው ምክንያቱም ወንድ ሆነህ የህፃን ልጅ ፎቶ ለዛውም የስምንት ዓመት ልጅ ፎቶ አድርገህ የምትሳደብ ምን አይነት አባት ምን አይነት አባት ቢኖር ነው ምን አይነት እናት ቢኖርሽ ነው የስምንት ዓመት ልጅ የምትሳደቢ የስም ለጥፈሽ አንት መሃይም ያልተማረ ብሎ ሰው የሚሳደበው ጋይስ እንዴት ነው የሚሳደበው የስምንት ዓመት ልጅ የስምንት ዓመት ልጅ እኮ ይሄ ነገር ለምን እንደዚህ እንደሆነ እኮ አያቅም እኮ አያውቅም። ምክንያቱም እህቱ ለምን አልተሰደበችም? ሴቷ ለምን አልተሰደበችም? ለምን ወንዱ ብቻ ሆነ? እኔ አሁን ለእሷ እያገዝኩ ወይም ተቆርቁሬ ለማሽቃበጥ ለቪዲዮ ብዬ ሳይሆን ነገር ግን አንዳንድ ጊዜ እኔስ ብሆን ብዬ አስባለሁ። በዛ ላይ ደግሞ አንድ የስምንት ዓመት ልጅ አንድ የስምንት ዓመት ልጅ ምንም የማያውቅ ህፃን ምን በወጣው የሚሰደበው? እኔ ብዙ ብዙ ዩቲዩበሮች አሉ ብዙ ቲክቶከሮች አሉ። ቪዲዮ ሲሰሩ የህፃን ህፃን አያሳዩም ፊቱን ምናምን ይሸፍናሉ። እና ለምንድን ነው የምሸፍኑት እላለሁኝ። ግን እውነት ነው ትክክል ነው እግዚአብሔርን የህፃን ልጅ ፎቶ ሚዲያ ላይ ማውጣት የለብንም። በቃ ካደጉ በኋላ ብናደርግ ይሻለናል። እንዲሁ ሱሱ ካለብን እንደኔ ፎቶ ሱስ ካለባቸው ሚዲያ ላይ የማውጣት ካደጉ ግን። ልጅ ሴት ግን ፈልጋና ወዳ ነው የልጇን ፎቶ ያደረገችው ስለ ልጇ ህመም የተናገረችው ለምን ሌሎቹም ከእሷ ተምረው ጠንካራና ጀግና እናቶች እንዲሆኑ ያው እንደምንሰማው እንግዲህ ያው እሷ ጊፍት አሰጥም እሷ እንደዚህ ናት ምናምን ብዙ ነገሮች እና ይህን ያህል በልጅ ወይም ሰው ምን ያህል ስትጠቁ ወይም ደግሞ በምትወዱት ሰው የሆነ ሰው ታውቃላችሁ። ስስ ነገራችሁን ያውቀዋል የት ጋ እንደሆነ ልጅ ማንን እንደምትወድ ወይም ደግሞ አንድ ሴት ለቤተሰቦቿ ምን ያህል ሟች እንደሆነች ካወቁት በምትወዷቸው ሰዎች ነው የሚመጡት። እና ይሄ ነገር እውነት ለመናገር እኔ እንደ ሰው ወይም ደግሞ እኔ እንደ ራሴ እኔ ቤተሰብ እንደምወደው እንዲሁም ደግሞ ማንም ሰው አይደለም ቤተሰብ ልጅ ይቅርና ማንም ሰው ምንም ነገር በሚወዷቸው ነገር ሲመጡበት አይወድም። እና የእውነት ዛሬ እኔ አብሬን ያለቀስኩት እግዚአብሔር በሚያውቀው መድዬ ነው የሚያውቀው። እና ምክንያቱም ምንድን መሰራችሁ ይህን ያህል እኛ አበሾች ምን ያህል ክፉዎች እንደሆነ በዛ ላይ ደግሞ እኛ እኔ አንዳንዴ ምናለ አበሻ ባልሆንኩ እስከምር ድረስ ምክንያቱም አንዳንድ ጊዜ እናት ባጠፋችው ልጅ ትሰደባለች፣ ልጅ ባጠፋው ቤተሰብ ይሰደባል። በዛ ላይ ደግሞ ማለት ነው ይችን ልጅ በጣም ገፍተው ገፍተው ገፍተው ገብተው በቃ እሳት ውስጥ ቢከቷትም በቃ አልቀጠቅም አለቻቸው። ታውቃላችሁ፣ አሁን እኮ እሳት ውስጥ ላይ ከእሳቱ በላይ አይ ምን እንደጨመረ የሆነ ጋዝ እንደመጨመር እሳት ላይ ጋዝ ስጨምሩበት እንዴት ነው እያያዝ የለ ልክ እንደዛ ነው ምክንያቱም እሷ በልጆቿ እንደማትደጋደግ ያቃሉ ምክንያቱም ማንኛዋም እናት በልጁ አትደጋደግም እኔ ለእናቴ እኔ ትልቅ ነኝ አይደል አሁን ላይ ትልቅ ነኝ አይደል በጣም ትልቅ ነኝ እድሜ ምናምን አግጅቻ አሉ አለ የልጅ ልጅ የማይበት ጊዜ ነው ነገር ግን ምንድነው እኔ ለእናቴ ሁላችሁም አንች ማንተ ሁላችንም የልጅ ልጅ ብናይ ሰማንያ ዓመት ቢሞላን ሀምሳ ዓመት ቢሞላን ማንኛችንም ልጆች ለእናቶቻችን ህፃን ነን እና በዚህ በጣም ብዙ ሰው እሷን እንድትወርቅ እንድታለቅስ ከዛ በላይም ደግሞ ብዙ ነገር እንድትሆን ያርገፏት የለምና፣ ግን በዛው ልክ ደግሞ ብዙ ሰዎች ብዙ ልጆች ካጠገሯ ሆኖ አይቻለው እና የእውነት የሰው መውደድ ይስጣችሁ። ሰላም እንዴናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ አብራችሁ ሁኑ። ለማታውቁ ካላችሁ ሙሉዓለም እባላለሁ። እንደ ማንኛውም ሰው ከኢትዮጵያ ውጭ ነው የምኖረው። ለቻናሌ አዲስ ከሆናችሁ ፕሊስ ላይክ በማድረግ ቪዲዮ ጀምሩልኝ። እንዲሁም ደግሞ በእርች ጎበዝ ሀሳብሽ ተመችቶኛ ብላችሁ የምታስቡ ካላችሁ ደግሞ ቪዲዮዬን ወይም ቪዲዮ ስለቅ እንዲደርሳችሁ ላይክ በማድረግ አብራችሁን ሆኑ። እንዲሁም ደግሞ ቻናሌን ገብታችሁ ቸክ ማድረግ ትችላላችሁ። ሰገምን ሰገምን እንደምለቅ ከዛ በኋላ ደግሞ ሼር ብታደርጉት መልካም ነው ብዬ አስባለሁ ማለት ነው። ቻናሌን ፈተሽ ፈተሽ አድርጋችሁ ከዛ ከወደዳችሁት ሼር አድርጉልኝ። እንዲሁም ደግሞ አሳብ አስተያየት ካላችሁ ኮሜንት ላይ ይቀበላለሁ እና ዛሬ እንደ ማንኛውም ሰው ሰው ነኝ እኔም ሰው ነኝ ሁላችንም ሰው ነን። ነገር ግን አንዳንድ ጊዜ አንድ እንዴት ላይጌ አስረዳችሁ ጋይስ ብዙ ጊዜ ቤተሰብ የሚባል ነገር አለ። ሁላችንም ቤተሰብ የሚባል ነገር አለን እና እና ጋይስ ምን ለማለት ፈልጌ መሰላችሁ፣ እና ዛሬ ሀቢባ ጋር በጣም ስራ ነበርኩኝ እና እየሰራው እያዳመጥኳት ነበረ። እኔ እውነት ለመናገር እሷ ከተናገረች በኋላ ነው ስቶሪ ላይ አርጊዋሉ ቪዲዮን ስትል ገብቼ ሳይ ስለ ልጇ የተናገሩ ደንቆሮ፣ የማይሰማ መሀይም፣ ምናምን ብለው ሲሳደቡ ነበር። እና እውነት ለመናገር እንደ ሰው በጣም አዝኛለሁ። እንደ ሰው አሁን እዚህ ጋር የራሴን ሀሳብ የራሴን አስተያየት ነው የምሰጠው፣ ምክንያቱም እዚህ ጋር እናት አለች ስታለቅስ የዋለችው እና ከዛ አንፃን እንዲህ እኔስ ብሆን አልኩኝ። ታውቃላችሁ እኔ የምወዳቸው ሰዎች እኔ እንደፈለግኩኝ ላደርጋቸው እችላለሁ። እኔ እንደፈለግኩኝ ልወቅሳቸው፣ ልዘግፋቸው እችላለሁ። ነገር ግን ቤተሰቦችን፣ የምወዳቸውን ሰዎች ማንም እንዲነካብኝ አልፈልግም። ይሄ ደግሞ የሁላችን ብዙዎቻችን በስደት አለም ላይ ያለን እንዲሁም ደግሞ ቤተሰቦቻችን የምንወድ ቤተሰቦቻችን የምናከብል ቤተሰቦቻችንን አንዳንድ ጊዜ ቤተሰብን ያከበረ የተከበረ ይባላል። እና ሀቢባ ብዙ ጊዜ እኔ ምድር ሁሉ ቢገለባበጥ ምንም አይመስለኝም ልጆቼና ባለቤቴ ከኔ ጋር እስካሉ ድረስ እምትር ሴት ናት። እና ምን ያህል ለትዳሯ ዋጋ እንደከፈረች ምን ያህል ለልጆቿ መስዋዕት እንደከፈረች ነው የሚያሳየው። እና እኔ አሁን ለሀቢባ ወይም ስለ ትዳሯ ስለዛ ኮሜንት ሳይሆን የመጣሁት ጋይስ እኛ አበሾች ምን ያህል ክፋታችን፣ እስከዚህ ድረስ ነው። ምን አይነት ክፉና መጥፎ ሰዎች ብንሆን ነው አንድ የስምንት ዓመት ህፃን ልጅ ምንም የማያውቅ ህፃን በዚህ ልክ መሳደብ፣ በዚህ ልክ የማይሆን ነገር፣ በዚህ ልክ አንተ ደንቆሮ፣ አንተ ማትሰማ፣ አንተ ማይም ብለው ለዛውም፣ ወንዶቹ ነው የህፃን ልጅ ፎቶ ፕሮፋይል አድርገው የህፃን ልጅ ፎቶ ፊት ለፊት ቲክቶክ ላይ አድርገው የሚሳደቡ ሰዎች የእውነት ሰው ናቸው? የእውነት እነዚህ ቤተሰብ አላቸው? የእውነት ወንድ ነው? እኔ ይሄ ሰው ወንድ በቃ ወንዶች ወንዱ ከታች ሆኖ ይሳደባል፣ ሴቶቹ ከላይ ሆነው ትክክል እያሉ ይሳደባሉ። እና የእውነት እኔ አንዳንድ ጊዜ ቤተሰብን የሚወድ ሰው ቤተሰብን የሚያከብር ሰው የሰው ቤተሰብ አይሳደብም፣ የሰው ቤተሰብ አይነካም፣ የሰው ልጅ አይሳደብም። የስምንት ዓመት ህፃን ልጅ ውሃ እንኳን መግዝ አድርጋችሁ ውስጥ መግዝ አድርጋችሁን ካብትሉት ማለት ነው። ይሄ ህፃን ልጅ ውሃ ነው ብሎ ነው የሚጠጣው እንጂ መግዝ ነው ምናምን ምንድነው ብሎ አይጠቃጠቅም። ስለዚህ የስምንት ዓመት ህፃን ልጅ ምን ላድርግ ብላችሁ ነው የምትሳደጉት? ምን አይነት አበሾች ነን? ምን አይነት ክፉዎች ነን? ብዙ ጊዜ ሀቢባ በጣም ደስ የሚለኝ ከምወድላት ነገር ማለት ነው። በጣም ከምወድላት ነገር በጣም ደስ ከምትለኝ አንጻር በጣም ጎበዝ ሴት ጠንካራ፣ ባለፈው ማንነቷ የማትጸጸት በቃ ያለፈው ማንነቴ ያለፈው ነው፣ ዛሬ አድጌ የልጆች እናት ሁኜ ባለ ትዳር ሁኜ ሰዎችን እየመከርኩ ነው ከራሴ ህይወት ተሞክሮ ጋር እያለች እች ሴት እንግዲህ ቪዲዮዋን እየፖሰተች ጫት ስትቅም ሲጋራ ስታጨስ ምን ስትል ብዙ ነገር ስታደርግ ያንን ፎቶ አደበቀችውም? ፌስቡክ ላይ ገብታችሁ ብታዩት፣ ኢንስተግራም ላይ ገብታችሁ ብታዩት፣ ቲክቶክ ቪዲዮ ላይ አለ አለ። ለምን አደበቀችውም? በማንነቱ አታፍርም። ባለፈችበት በመጣችበት ማንኛችንም ሁላችንም ያለፈ ስህተት አለን። ልክ ነው ብለን የሰራ ነው ይሆናል ብለን ያደረግሉ ብዙ ነገሮች ብዙ ስህተቶች እኮ ሰርተናል። ግን የሰው ልጆች ነን። ሰዎች ደግሞ ሰው ማለት አንዳንድ ጊዜ የማይሰራ ሰው ነው የማይንቀሳቀስ ሰው ነው ስህተት የማይሰራው እኛ ስህተት ከሰማን ነው ከሰራን ከተንቀሳቀስ ነው ከሰዎች ጋር ከተገናኘን ብዙ ነገር ብዙ ስህተት እንሰራለን። ልክ ነው ብለን ነገር ግን ደግሞ አንዳንዶቻችን ከስህተት ተምረን ዛሬ ወደፊት ስለሆነ፣ የሰው ልጅ እኮ እድሜ ያስተምራል። እድሜያችን ሲሄድ ልባችን ብዙ ነገር ይነግርናል ገባሽ አይደለ አይምሯችን ያስባል። ሰው እሷ እንደዛ የምታደርግ ልጅ ናት። ገባችሁ እዚህ ጋ ሳኒያሁን ልጇ እንደሚሰማ ነበር የማውቀው በፊት ማለት ነው፣ ያለምንም ነገር ግን የሆነ ሰዓት ላይ የሆነች እናት ወጥታ የሆኑ እናቶች ወጥተው ስለ ልጆቻቸው ብቻ ያድቅሱ። የሆነች እናት ወጥታ ልጄ እንደዚህ ነው ብላ ታድቅስ። ሀቢባ ልጇን እየተናገ የእኔ ልጅ እንደዚህ ነበረ፣ እኔ እንደዚህ አድጌ ነው ልጄን ከዚህ ያደረስኩት። ልጄ እንዲሰማ ያደረገኩት እኔ ነኝ። ስለዚህ የእናት ገዛ ያስፈልገዋል ብላ የእውነት ከልቧ እያለቀሰች እናቶች እንዲበረቱ የምታስተምር ጀግና ሴት ናት። ጀግና ሴት ልንገራችሁ፣ ጀግና የምንቤትን ጊፍት አረ መስጠት ገንዘብ መውደዷ መንገብገቧ ገቧ አይዶንኬር ምንም አይመስለኝም። ግን አንድ እናት በልጇ ማንም እናት እናት በልጇ አትቀጣ ይባላል። እናት በልጇ አትቀጣ፣ እግዚአብሔር ምስክር፣ በልጇ አትቀጣ ነው የሚሉት። ብዙ ሰው የደረሰበት ሰው ታስታውሱ ከሆነ እሸቱ መለሰ ዩቲዩብ ላይ አንዲት እናት ይዞ ወጥቶ ነበር ወደ ሚዲያ። በኪራይ ቤት ነው የሚኖሩት። እናቲቱ እንጀራ እየጋገረች፣ አባትየው የቀን ስራ እየሰራ፣ እህትየዋ ብዙ ነገሮች እየሰራች ግን ቤት ውስጥ ምን አለ መንቀሳቀስ የማይችል ልጅ የአእምሮ ዘገምተኛ ማለት አእምሮ ዘገምተኛ ምክንያት ይቅርታ፣ ለቃሉ የአእምሮ ውስንነት ያለበት ልጅ አለ። ይቅርታ ለቃሉ ጋይስ። እና እንደዛ ነው። እና ከዛ አሹካ ማን ነው አሹካ አልኩኝ። አሹካ ቪዲዮ እየሰራ አይችልም። እና ለማንኛውም ጋይስ እሸቱ መለሰ ዩቲዩብ ላይ እሱ ይዟቸው መጥቶ እግዳታ ተደርጎላቸው ምን ብለው ያች እናት በልጅ ምክንያት ብዙ ስቃይ ደርሶብኛል በልጅ ተሰድቤያለሁ ብላ አርቅሳ አይተናታል። ስለዚህ ሀቢባ ደግሞ በእሷ ጥረት በፈጣሪ ፍቃድ ልጇ እኮ መስማት ይችላል። እንዲህ ልጇ እኮ ማሽንም የሆነ ነገር ተደርጎ ቢሰማም ልጇ ጎበዝ በጣም የሚያምር ቆንጅየ ልጅ እኮ ነው። እግዚአብሔር ግን ትብ እያለው ኔማ እንዲ ትብ እያለው ከሰው አይን ይጠብቅላል። በጣም ውጥ ልጆቿ ኮየ ሀቢባ እግዚአብሔርን ስርአት ያላቸው የእውነት እኔ ልጅ ደስ የሚሄ ነግር በቃ ስርዓት ያለው ልጅ ታውቃላችሁ፣ ሲነግሩት የሚሰማ ተው ሲሉት የሚተው አድርግ ሲሉት የሚያደርግ ልጅ ነው። ስንት ያበሻ ልጅ አለ ቀልጥልጥ ብሎ ተው ሲሉት የማይሰማ እንግዳ እንኳን ሄዶ መንግዶች መሰናገድ የማይቻልበት ቤት ስንት አበሻ አለ። ነገር ግን አንዳንድ ጊዜ እኔ ሳርናገር የማርፈው ነገር ቢኖር በስደት ዓለም ላይ ሆነው ብዙ እህቶቻችን ሶስት ልጅ አራት ልጅ አምስት ልጅ መንታም ብዙ ነገር ልጆች ወቅደው እግዚአብሔር ነው ያራ። አንድ አጋዥ ጓደኛ እንኳን ሂደው አንድ ቀ ሁለት ቀን እንኳን አይዙላቸውም። በጣም መስዋዕቱ ነው። ስራ እየሰሩ እግዚአብሔርም ስራ እየሰሩ የቀን ስራ እየሰሩ ፓርታይም እየሰሩ ብዙ ነገር መስዋዕቱ ነው። ዘጠኝ ወር ሙሉ እስከሚወርዱ ስራ ሰርተው ከዛ በኋላ ደግሞ ብዙ ነገር ብቻቸውን በሰው ሀገር አሳልፈው እንዴት አድርገው እንደሚያሳድጓቸው ያየና የሚያውቅ ሰው ብቻ ነው ሊናገር የሚችለው። ምክንያቱም አንድ ትፍት ስደት ዓለም ላይ ስትኖር ቤተሰብ የላትም፣ እናት አባት፣ ከጎረቤት ምናምን ዘመድ አዝማድ የለም፣ አለ ሰው ብቻዋን ነች ሴት እና ሐቢብ አሁን እንግዲህ ሶስት ሁለት ልጅ ስቶ ቤተሰቦቿ ኢትዮጵያ ናቸው፣ እሷ ደግሞ አረብ ሀገር ናት። የአረብ ሀገር ንሮ እናውቀዋለን። ሁሉም ሰው ጓደኛ ምናምን ወያንቺ ሲመችሽ ሲሞላልሽ ነው እንጂ አንዳንድ ጓደኞች እኮ አይሄዱም። አንዳንድ ጓደኞች እስኪ የሆነች ጓደኛዬ ልጅ ይኑራት ልጆች ካሏት፣ እኔ ልጅ ካለባት ቤት ከሚሄዱ ይልቅ ልጅ የሌለባት ቤት የሚሄዱ ብዙ ሰዎች አሉ። ለምን እዛ ከሄዱ ቤቱ ይዘረጋጋል፣ ቤቱ ይቆሽሻል፣ ልጆች ማጫወት አለ፣ ስንት ነገር አለ። ምክንያቱም ይሄ የምናየው ነገር ነው፣ የምናገናዝበው ነገር ነው። ምክንያቱም እና ማንም ሰው በተለይ በስደት ዓለም ላይ ብቻዋን ያለ አንድ አጋዥ፣ ባልም ቢኖር ባሉም ላያግዛት ይችላል። እግዚአብሔር የመረቀው ካልሆነ በስተቀር ና መከራውን አይተ አሳድጋ ወቅዳ ምን ብላ ከዛ ልጇ እንደዚህ ሲሰደብባት ስታይ አታለቅስ? ታዲያ ምን ይሁን? እንዴ ሀቢባ እኮ በጣም ብዙ ተብላለች፣ ፎቶዋ ተዘግዝቋል፣ ምን ተብሏል። አንድ ቀን በቃ አንድ ቀን አላለቀሰችም፣ ነገር ግን በልጇ ግን አለቀሰች። ታውቃላችሁ ምን አይነት ጀግና እንደሆነች ምን አይነት ልጆቿን እንደምትወድ ልጇን እንደምትወድ፣ እኔ በእሷ ነው ያየሁት። እግዚአብሔር ነው ምላችሁ፣ በእሷ ነው ያየሁት። እኔ አንዳንድ ጊዜ ልጆቼ እና ባሌ ካጠገቤ ስላሉ መሬት ቢገለባበት ምንም አይመስለኝም ትላለች እና ይህ ገንዘብ መውደዷ ምናምን ጉራጌ እኮ ናት። ጉራጌ ደግሞ ገንዘብ ይቆጥባል ጎበዝ። እሷ አሁን እኮ እኔ አሁን የገረመኝ እሷ ጉራጌ ናት ተሳድበሻል ተብላ ነው እንግዲህ መከራዋን ያየችው ግን የራሷ ብሔር ተወላጆች ብቻ ሳይሆኑ፣ ብዙ ደላላዎች፣ ብዙ እህቶቻችን እየመከረች ንቁ እያለች ጊፍትን ባሰጥ እየተቀበረችን ቢሆን ማለት የሆነ ሰው ፈልጎና ወዶ እስከሰጠ ድረስ ይች ልጅ አይደለም ጊፍት ለምን ቤትና መኪና አትገዛም? ምክንያቱም እዚህ ጋር ሰዎችን እየረዳች ነው ገባችሁ ብዙዎች እኮ አሉ ሰዎችን ከሰዎች እየተቀበሉ ሰዎችን የሚያስለቅሱ ስንት አሉ እንዴ ይች እኮ ሰዎችን እየረዳች ሰዎችን እያገዘች እኮ ነው ገንዘብ የምትቀበሩ ደመወዟ ነው ጊፍት ሰጧት እና የእውነት እኔ በጣም ነው ያዘንኩት እኛ አብሾች ምን አለበት መልካምነት አንዳንድ ጊዜ አብሮ ማደግ ነው እንጂ ይሄ አብሮ አብሮ ሞደን ነው ዲ ማለት አብሮ መሳደብ፣ በጉሩፕ ሆኖ መሳደብ፣ በጉሩፕ ሆኖ መጨቃጨቅ፣ በጉሩፕ ሆኖ ብሄር መመስረት ምናምን ሳይሆን በጋራ መስራት፣ በጋራ ማድረግ፣ አይዞሽ አይዞሽ መባባት የእውነት መቼ እንደሆነ ይናፍቀኛል። መቼ ምክንያቱም ቲክቶክ ለአሁን ስትገቡ በጣም ብዙ ነጮች አሉ። ልጆቻቸው ታመው አይናቸው አያይም እጃቸው በቃ ብዙ ነገር እናያለን እዛ ላይ ጊፍት ሲለምኑ ነው እንጂ የምናየው፣ ፎቶ አድርገው ሲሳደቡ አናይ። እኛ አብሾች ግን ምን አይነት ክፋት እንዳለብን፣ ምን አይነት አይምሯችን እንደማያስብ የእውነት ነው ምላችሁ። እኔ አሳዘነችን የምን ማንም ሰው እኔ አላቅም። ጋይስ፣ እኔ የእናትነትን ስሜት አላውቅም። እናት የሆነ ብቻ ያውቀዋል? ልጇ የስምንት ዓመት ህፃን ምንም በማያውቀው ታዲያ ለምን ሴቷ አልተሰደበችም? ሙሉ አካል ሰላላት ጤነኛ ስለሆነች? እሱም እኮ ጤነኛ ነው። ጆሮው ደግሞ የፈጣሪ እንትን ነው፣ ስጦታ ነው። ፈጣሪ ነው ይሄን ልጅ እንደዚህ ያደረገው እንጂ እኮ ሀቢያ ፈልጋ እኮ አይደለም። እንደዚህ አይነት ሰዎች ደግሞ ወይ አይናቸው ወይ ጆሮአቸው የሆነ ነገር ያለባቸው ሰዎች እግዚአብሔር ምስክሬ ነው፣ ፈጣሪ ይወዳቸዋል። የእውነት እነዚህ እኮ ሴት ከሆነች ልዕልት ናት፣ ወንድ ከሆነ ንጉስ ነው። የእግዚአብሔር ነው የምላችሁ የሆነ አንዳንድ ጊዜ ልጆች ምንም አያውቁም። ልጆች እኮ ምንም የማያውቁ ጨዋ ናቸው። ለምን ይሄን ያህል በዚህ ልክ እንደዚህ ሰዎችን መሳደብ አስፈለገ? ለምን እሷን ከፈለጋችሁ ስቀባባሏን ስደቡ። ለምን ሴቷን ልጅ አልሰደባችሁም? ለምን ልጁን መሳደብ አስፈለገ? እሷ እንድታለቅስ፣ እሷ እንድትሰበቅ። አዎ ማንኛውም ሰው የሆነች ሴት ጠንካራ ነኝ ብትል፣ የሆነች ሴት በቃ ምን ያህል ጀግና ነኝ ብትል የሆነ ነገር የሆነ ደካማ ጎናላት አላት፣ ደካማ ጎን፣ ጀግና ብትሆን ብትሆን ሺህ ነገር ቢኖራት ሺ ጠንካራ ብትሆን የሆነ የምትሰበርበት ነገር የሆነ ነገር ስትሯት የምታለቅስበት የሆነ ምክንያት የሆነ ነገር በውስጡ አለ። ሰው ይችል ልጅ እንግዲህ ዘጠኝ ወር ሙሉ ተሸክማ ሶስት ዓመት ሁለት ዓመት አጥብታ አሳድጋ ከዛም ጆሮ አይሰማም ብራ አብራ ከሱ ጋር ሆስፒታል እየሄደች ክትትል እያደረግ ብዙ መስዋዕት ከፍላ አሁን ምንም የማያውቀው የስምንት ዓመት ልጅ አማርኛን እንኳን የማያውቅ ሀቢሉት ለን የማያውቅ ልጅ አማርኛ መናገር የማይችል። እንዴት ነው ግን እንደዚህ መሳደብ? ማለት ለመሳደብ ሞራን ይኖራችሁ? እንዴት ነው ግን እኔ እንዴት ነው ማለት እኔ አልችልም። እንዴት ነው የስምንት ዓመት ልጅ ልሳደብ የምችለው? ለዛውም በፈጣሪ እጅ ፈጣሪ ራሱ ትክክል ነው ብሎ ሳይመን እንደዚህ ነው ብሎ የሰራውን ልጅ እንዴት ነው ሰው ሊሳደብ የሚችለው? አሁን እንዴት ነው አሁን እንዴት ነው የስምንት ዓመት ልጅ ቁጭ ብዬ የምሳደበው? እንዴት ነው የምሳደበው ማለት ምን አይነት ልብ ነው ያላችሁ? ምን አይነት ልብ ነው ያላችሁ ግን